ሰላም ጤና ይስጥልን። የክንፋን መረጃ ቤተሰቦቻችን፣ የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርእስተ ዜና። ኢትዮጵያ በዘንድሮ በጀት ዓመት ሶስት ወራት ውስጥ ብቻ ወደ ውጪ ከላከቻቸው ምርቶች 2.48 ቢሊዮን ዶላር ገቢ ማግኘቷን የንግድና ቀጠና የትስስር ሚኒስቴር አስታወቀ። አምስት ጊዜ ለኬንያ ፕሬዝዳንትነት ተወዳድሮ ያልተሳካላቸው ዝነኛ የኬንያ ፖለቲከኛ ራይላ ኦዲንጋ በሰማኒያ ዓመታቸው ከዚህ ዓለም በሞት ተለዩ። እነዚህንና ሌሎች አዳዲስ መረጃዎችን ይዘንላችሁ መተናል። አብራችሁን ቆዩ። ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። የክልል ትግራይዋ ሽራሮ ከተማ አቧራማ ጎዳናዎች የጦርነት አስከፊ ገጽታ በዝምታ የሚታወሱት ዛሬ ሮብ፣ ጥቅምት አምስት ቀን በ2018 ዓ ም ባልተለመደ ጩኸት ተናወጡ። ይህ ጩኸት የጥይትና የመድፍ ድምፅ አልነበረም። ይልቁንም በጦርነት ግንባር ላይ ደማቸውን ያፈሰሱ፣ አጥንታቸውን የከሰከሱ ነገር ግን ዛሬ ተረስተናል የሚሉ የትግራይ ኃይሎች አርሚ 13 አባላት የቁጣና የብስጭት ድምፅ ነበር። በእጃቸው የያዟቸው መፈክሮች አንድ ግልጽ መልዕክት ነበራቸው። የክልሉ መንግስት ጥቅማችንን ነፍጎናል። ይህ በሽራሮ የታየው ትዕይንት በተለያዩ የትግራይ ከተሞች ለቀናት ሲካሄድ ቆየ። የተቃውሞ ማዕበል አንዱ አካል እንጂ የመጀመሪያው አይደለም። ጥያቄው፣ የሰላሙ ስምምነት እውን ለማድረግ መስዋዕትነት የከፈሉት እነዚህ የቀድሞ ተዋጊዎች ዛሬ ለምን የክህደት ሰለባ እንደሆኑ ይሰማቸዋል። ያልተፈታው የፕሪቶሪያ እንቆቅልሽ። የችግሩ ምንጭ የሚጀምረው ከሦስት ዓመት በፊት በደቡብ አፍሪካ ፕሪቶሪያ ከተማ ውስጥ የሰሜን ኢትዮጵያ ደም አፋሳሽ ጦርነት ለማስቆም የተፈረመው ታሪካዊ የሰላም ስምምነት ላይ ነው። በዚህ ስምምነት መሰረት የትግራይ ኃይሎች ትጥቅ ፈተው ወደ ሲቪል ሕይወት የሚመለሱበት መንገድም ተቀምጦ ነበር። ዲዲአር በሚል ምህጻረ ቃል የሚታወቀው የትጥቅ ማስፈታት ከውትድርና ማስወጣትና መልሶ የማቋቋም ሂደት የሰላሙ ዋነኛ ምሰሶም ነበር። እቅዱ በወረቀት ላይ ግልጽ ነበር። ክፍል አንድ ገሚሱ ተዋጊ በተሃድሶ አልፎ ወደ ህብረተሰቡ ይቀላቀላል። መንግስትም ኑሯቸው እንዲመሩ ያቋቁማቸዋል። ክፍል 2 ሌላኛው ገሚሱ ደግሞ በክልሉ በሚቋቋም አዲስ የጸጥታ መዋቅር ውስጥ ተካቶ ያገለግላል። ነገር ግን የወረቀት ላይ እቅድና የመሬት ላይ እውነታ እንደ ሰማይና እንደ ምድር ተራራቁ። የዲዲአሩ ሂደት ሙሉ በሙሉ ተሰናከለ። ጦርነቱን የተዋጉት ወጣቶች መሳሪያቸውን አስቀምጠው ወደ እርሻቸው፣ ወደ ንግዳቸውና ወደ ትምህርት ከመመለስ ይልቅ ለአመታት በጊዜያዊ ካምፖች ውስጥ እንዲቆዩ ተገደዱ። የክልሉ መንግስት በቢሊዮኖች የሚቆጠሩ ገንዘብ ለህልውናቸው ቢያወጣም የወደፊት ሕይወታቸው ግን በጨለማ ውስጥ ተዋጠ። የቃላት ጦርነትና የተያያዘው መያዣ ታዲያ የዲዲአር ሂደት ለምን ከሸፈ? መልሱ በፌዴራል መንግስትና በትግራይ ክልላዊ መንግስት ወይም ህወሓት መካከል በሚደረገው የኃይል አሰላለፍ የቃላት ጦርነት ውስጥ ተደብቋል። የአዲስ አበባ ባለስልጣናት ህወሓት ሆን ብሎ ሂደቱን እያደናቀፈ ነው ሲሉ ይከሳሉ። እንደነሱ ገለጻ ህወሓት እነዚህን ተዋጊዎች በካምፕ ውስጥ ያቆያቸው እንደገና ስልጣንን በኃይል ለመቆጣጠር በሚያደርገው እንቅስቃሴ ውስጥ እንደ ድብቅ ጦር ለመጠቀም ነው። የቀድሞ የትግራይ ጊዜያዊ አስተዳደር ለማስወገድ የተደረገ ሙከራም በዚህ እቅድ አካል ነበር ሲሉ ይሞግታሉ። የትግራይ ባለስልጣናት በበኩላቸው ጣታቸውን ወደ ፌዴራል መንግስት ይቀስራሉ። የፌዴራል መንግስት የፕሪቶሪያውን ስምምነት ሙሉ በሙሉ አልተገበረም ያሉ ዋነኛ ቅሬታቸው ከጦርነቱ በፊት በትግራይ ክልል ስር የነበሩ ነገር ግን አሁን በአማራ ክልል ቁጥጥር ስር ያሉ አወዛጋቢ መሬቶች እንደ ወልቃይትና ራያ ያሉ አለመጠቃለላቸው፣ ከዚህ የተፈናቀሉ ዜጎች ወደ ቀያቸው አለመመለሳቸው ነው። ሉዓላዊነታቸው ሳይረጋገጥና ህዝባችን ሳይመለስ እንዴት ትጥቅን ፈታለን በሚል ጥያቄ የሚያነሳሉ። ከዚህ የቃላት ጦርነት በስተጀርባ ያለው እውነታ ግን እጅግ ውስብስብ ነው። የቀድሞ ተዋጊዎች በሁለቱ ሀያላን መካከል መካከል እንደተያዘች መያዣ ወይም ፖለቲካል ፓውን ሆነው ለህወሀት በካምፕ ውስጥ ያሉ በሺዎች የሚቆጠሩ ተዋጊዎች የህልውና ጉዳይ ናቸው። በአንድ በኩል ለአወዛጋቢዎቹ መሬት መለቀቅ እንደ ትልቅ የፖለቲካ መደራደሪያ ካርድ ያገለግላሉ። በሌላ በኩል ደግሞ የፌዴራል መንግስት ቃሉን ያጥፋል ከሚል ስጋት ጋር የጸጥታ ዋስትና ሆነዋል። ወደ ሽራሮ ጎዳናዎች ስንመለስ የአርሚ 13 አባላት ተቃውሞ ከጥቅማ ጥቅም ጥያቄ የዘለለ ትርጉም አለው። ጩኸታቸው በፕሪቶሪያ የተሰጠው የሰላም ተስፋ እንዴት እየደበዘዘ እንደመጣ የሚያሳይ ሕያዊ ምስክር ነው። እነሱ በጦርነት ጊዜ ጀግኖች ተብለዋል፣ በሰላም ጊዜ የተረሱ በፖለቲከኞች ስሌት ውስጥ የወደፊት ህይወታቸው የተመነዘነባቸው ወጣቶች ናቸው። የሽሬ ተቃውሞ በቀላሉ የሚፈታ የውስጥ አስተዳደር ችግር ሳይሆን በኢትዮጵያ ሰሜናዊ ክልል የተገኘው ሰላም ምን ያህል ስስና በቀላሉ ሊሰበር የሚችል እንደሆነ የሚያሳይ ታላቅ የማን ጠንቅ ያደውል ነው ጥያቄው የፌዴራል መንግስትና የትግራይ ክልል መሪዎች ከቃላት ጦርነት ወጥተው ለነዚህ ተዋጊዎችና ለትግራይ ህዝብ ዘላቂ መፍትሄ ይሰጡ ይሆን ወይስ የተረሱ ጀግኖች ቁጣ ሌላ ያልተፈለገ ቀውስ የሚቀሰቅስ የእሳት ፍንጣቂ ይሆናል ጊዜ የሚፈታው ቢሆንም የሽሬ ጩኸት ግን ቸልል ይባል የማይገባው ከባድ መልዕክትን አስተላልፏል ኢትዮጵያ ባለፉት ሦስት ወራት ውስጥ ከውጪ ንግድ ምን ያህል ገቢ አገኘች? ኢትዮጵያ በዘንድሮ በጀት ዓመት ሦስት ወራት ውስጥ ብቻ ወደ ውጪ ከላከቻቸው ምርቶች 2.48 ቢሊዮን ዶላር ገቢ ማግኘቷን የንግድና ቀጠና የትስስር ሚኒስቴር አስታወቀ። በዚህ ሩብ ዓመት ሚኒስቴሩ የሚከታተላቸው እንደ ጥራጥሬና ቅባት እህሎች ከመሳሰሉ ምርቶች 1.49 ቢሊዮን ዶላር መገኘቱንም መስሪያ ቤቱ ገልጿል። ሚኒስቴሩ ይህን የገለጸው በ2018 የበጀት ዓመት የሦስት ወራት እቅድ አፈጻጸም በተመለከተ ከመስሪያ ቤቱና ከተጠሪ ተቋማት አመራሮች ጋር በተደረገ ውይይት ነው። ከውይይቱ መጠናቀቅ በኋላ የንግድና ቀጠና የትስስር ሚኒስቴር አቶ ካሳውን ጎርፌ በሰጡት መግለጫ በወጪ ንግድ ረገድ በሩብ ዓመቱ ከተያዘው እቅድ 117% መፈጸም መቻሉን ተናግረዋል። ኢትዮጵያ በ2018 በጀት ዓመት ከውጪ ንግድ ወይም ኤክስፖርት በአጠቃላይ ለማግኘት ያቀደችው ገቢ 9.4 ቢሊዮን ዶላር ነው። ሀገሪቱ ባለፈው የበጀት ዓመት ከዚህ ዘርፍ ያገኘችው ገቢ 8.3 ቢሊዮን ዶላር እንደሆነ መገለጹ ይታወሳል። በዘንድሮ በጀት ዓመት ከውጪ ንግድ ይገኛል ተብሎ የተጠበቀው ገቢ ከባለፈው ዓመት በ1.1 ቢሊዮን ዶላር የላቀ ነው። በዘርፉ ባለፉት 3 ወራት የተመዘገበው የገቢ መጠን ይህንን እቅድ ማሳካት እንደሚቻል ከወዲሁ አመላካ ተመልካች ሆኗል ብለዋል። አቶ ካሳሁን ትላንት መግለጫቸው በሩብ ዓመቱ የተገኘው ካለፈው ዓመት ተመሳሳይ ገቢ ጋር ሲነጻጸር የ980 ቢሊዮን ዶላር ገቢ ብልጫ ያለው መሆኑን ሚኒስትሩም አክለዋል። ኢትዮጵያ በ2017 በጀት ዓመት የመጀመሪያው ሶስት ወራት የውጭ ንግድ ያስገኘችው ገቢ 1.5 ቢሊዮን ዶላር መሆኑን በወቅቱ ተገልጾ ነበር። ይህ በሀገሪቱ ደረጃ እያደገ ያለውን የማይክሮ ኢኮኖሚ ፎረም ውጤት ማሳያ መጀመሩን ብቻ ሳይሆን የአንድ ጊዜ ውጤት አለመሆኑንም የሚያመላክት ነው። ተከታታይና ቀጣይነት ያለው ነው ያሉት የንግድና ቀጠናዊ ትስስር ሚኒስትሩ በ2017 የበጀት ዓመት የተመዘገበው ውጤት በ ሆነ ጊዜ ላይ የሚቆምና ወፍ ዘራሽ እንዳልሆነ የሚያሳይ እንደሆነ ማብራር ተዋል። መስሪያ ቤታቸው ከሚከታተላቸው የምርት አይነቶች በሩብ ዓመቱ እቅድ 93 በመቶ ገቢ መገኘቱን አቶ ካሳሁን በትላንትናው ማብራሪያቸውም ጠቁመዋል። የንግድና ቀጠና የትስስር ሚኒስቴሩ ክትትል የሚደረግባቸው ለውጭ ገቢያ የሚቀርቡ ምርቶች መካከል የቅባት እህሎች፣ ጥራጥሬዎች እንዲሁም ጥራጥሬዎች እንዲሁም የብርዕና የአገዳ ሰብሎች ይገኙበታል። የቁም እንስሳት፣ የጫት፣ የዕጣንና የሙጫ የውጭ ንግዶችም እንደዚሁ በሚኒስትር መስሪያ ቤቱ ክትትል ስር ያሉ ናቸው። በዘንድሮ የመጀመሪያው ሩብ ዓመት ከነዚህ ምርቶች የተገኘው ገቢ 149 ሚሊዮን ዶላር መሆኑን አቶ ካሳውን ገልጸዋል። ባለፈው ዓመት በተመሳሳይ ጊዜ ከእነዚህ ምርቶች ለመገኘት የታቀደው 180 ሚሊዮን ዶላር ሲሆን የነበረው አፈጻጸም በእቅዱ 87 በመቶ ብቻ ያሳካ እንደሆነም በወቅቱ ተገልጿል። በኤክስፖርት ወጪ ንግድ ላይ የምንሰራቸው ስራዎች፣ ይህ ጊዜ የውጭ ንግድ የሚቀዛቀዝበት ጊዜ ነው የምንለው፣ በዓላት የነበሩበት ነው። ክረምቱም በራሱ ለትራንስፖርትና ሎጂስቲክ ቅልጣፌ አስቸጋሪ በመሆኑ ብዙ ኤክስፖርት የሚነቃቃበት ጊዜም አልነበረም። ግን ውጤቱ በጣም ከፍተኛና ከእቅዱ በላይ ማሳካት የተቻለበት ነው ሲሉ ሚኒስቴሩ የዘንድሮን የሩብ ዓመት የውጭ ንግድ አፈጻጸም አሞካሽተዋል። አምስት ጊዜ ለኬንያ ፕሬዝዳንትነት ተወዳድረው ያልተሳካላቸው ራይላ ኦዲንጋ አረፉ። ዝነኛው የኬንያ ፖለቲከኛ ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት ተለዩ። ኦዲንጋ በህንድ ሕክምና እየተከታተሉ እንደነበረ ቤተሰቦቻቸው ገልጸዋል። የቀድሞ የኬንያ ጠቅላይ ሚኒስቴር ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት መለየታቸውን በቢሮቸው ውስጥ ያለ ምንጭ ጠቅሶ ሮይተርስ በዛሬው ዕለት ጠዋት ላይ ዘግቧል። በደቡብ ህንድ ኮቺ ከተማ ሕክምና ሲከታተሉ የነበሩት ኦዲንጋ ዛሬ በልብ ድካም ምክንያት ሕይወታቸው ማለፉ ተዘግቧል። ጠቅላይ ሚኒስቴር ዶክተር አብይ አህመድ በኢትዮጵያ መንግስት ስም አዘን ገልጸው ነፍሳቸው በሰላም ትረፍ ሲሉ በኤክስ ገጻቸው ላይ አስታውቀዋል። ራይላ ኦዲንጋ በኬንያ ታዋቂ ከሆነ ቤተሰብ ነው የተወለዱት። ለአስርተ ዓመታት የዘለቀው የፖለቲካ ህይወታቸው ለቤተ መንግስት አላደረሳቸውም። ኬንያ ከእንግሊዝ ነጻ ስትወጣ ምክትል ፕሬዝዳንት ሆነው ያገለገሉት አባታቸውም ዋናውን ወንበር ግን ማግኘት አልቻሉም። ኦዲንጋ አምስት ጊዜ ለፕሬዝዳንትነት ተወዳድረዋል። መራጮቻቸው ግን ፊታቸውን እንዳዞሩባቸው ነው። ለመንበሩ የቀረቡት እንደ አውሮፓውያን አቆጣጠር 2008 ጠቅላይ ሚኒስቴር የሆኑበት አጋጣሚ ነው። ኦዲንጋን የሚከተሉ ብዙ ደጋፊዎች ነበሯቸው። ወዳጅና አድናቂዎቻቸው ባባ ወይም አባት፣ አግዋምቦ የአምላክ ሥራ እና ቲንጋ ወይም ትራክተር በሚል ቅጽል ስም ይጠሯቸዋል። ስሞቹ እንደ አውሮፓውያን አቆጣጠር በ1997 ምርጫ ከፓርቲያቸው ምልክት የተወሰዱ ናቸው። ራይላ በሰልፎች ላይ ከደጋፊዎቻቸው ጋር በሬጌ ዘፈኖች መድረክ ላይ ሲደንሱ ማየት የተለመደ ነበር። ፈጣን ያልሆነ ዳንሳቸው የራይላ ዳንስ የሚል ቅጽል ስምም ወጥቶለታል። ኦዲንጋ እግር ኳስ ይወዱ ነበር። የእንግሊዙ የአርሰናል ደጋፊም ነበሩ። ኦዲንጋ ምርጫ በመጣ ቁጥር የፖለቲካ ጥምረት በመመስረትም ይታወቃሉ። ለመጨረሻ ጊዜ በተወዳደሩበት የኬንያ ምርጫ አዚሚዮ ላኡ ሚንጃ በሚል መሪ ቃል ነበር የተወዳደሩት። ይህም የሲዋሃሊ ቃል ሲሆን የአንድነት ቃል ኪዳን የሚል ግርድፍ ትርጉም አለው። ኦዲንጋና የቀድሞ ፕሬዝዳንት ኡሁሩ ኬንያታ የኬንያዎቹን ትላልቆቹን ሁለት ፖለቲካ ስርወ መንግስቶች ይወክላሉ። በአውሮፓውያኑ 2017 በተቃራኒ ጎራ ተሰልፈው ተወዳድረዋል። በቀጣይ ዓመትም ዘሃንድ ሼግ ተብሎ በተሰየመው ውል በጋራ ለመስራት ተስማሙ። ኦዲንጋ ፕሬዝዳንት ሆኖ ከተመረጡ የኡሩ ኬንያታን የልማት እቅዶች ለማስቀጠል ቃል ገብተው ነበር። ለችግር ተጋላጭ የሆኑ ኬንያውያንንም በገንዘብ ለመደገፍ ቃል ገብተዋል። ስድስት ሺህ የኬንያ ሺሊንግ ወይም ሳ ዶላር በየወሩ ሊሰጡ ቃል የገቡ ሲሆን ገንዘቡ ከአዲስ የማኅበራዊ ጥበቃ ፈንድ ይገኛል ተብሏል። ኦዲንጋ ባባኬር የሚል ሐሳብም አቅርበው ነበር። ሐሳቡ የጤና አገልግሎትን በተመጣጣኝ ዋጋ ለመስጠት ያለመ ነው። ከ56 ሚሊዮን በላይ ዜጎች ላሏት ሀገር ራሳቸው የአባትነት ባህሪን እንዳላበሱ መሪም ሲያስተዋውቁ ቆይተዋል። የመጨረሻ ሙከራ እንደ አውሮፓን አቆጣጠር በ2022 ያካሄዱት ምርጫ ለኦዲንጋ ፕሬዝዳንትነት ሙከራ የመጨረሻ ዕድል ተብሎ ነበር። ከዚህ በፊት በ2017 የፕሬዝዳንትነት ምርጫ የመጨረሻ ሙከራቸው መሆኑንም ገልጸው ነበር። እንደ አውሮፓን አቆጣጠር ሀገር መጋቢት 2022 ሐሳባቸውን ቀየሩ። ኬንያውያን በእሳቸው ላይ ባላቸው ትልቅ እምነት እንደገና ለፕሬዝዳንትነት እንዲወዳደሩ መጠየቃቸውን በመግለጽ ውሳኔውን የቀለበሱበትም ምክንያት ተናግረዋል። ኦዲንጋ የቀድሞዋን የፍትሕ ሚኒስቴሯን ማርታ ካሮአን ለምክትል ፕሬዝዳንትነት አብረዋቸው እንዲወዳደሩ መምረጣቸው ታሪካዊ አጋጣሚ ተብሏል። አንድ ለፕሬዝዳንትነት የሚወዳደር እጩ ምክትል ሴት እንድትሆን ሲመርጥ የመጀመሪያውም ነበር። የምርጫ ቅስቀሳ ቡድናቸው ይህንን ውሳኔ ከቀድሞ የአሜሪካ ፕሬዝዳንት ጆ ባይደን እና ምክትል ፕሬዝዳንት ካማላ ሃሪስ ጋር ሲያነጻጽርም ተደምጧል። ኦዲንጋ በመቶ በላይ ድምጽ ለማግኘት ቁልፍ ያሏቸው ቦታዎች ላይ ቢሰሩም ምርጫውን ግን አላሸነፉም። አባትና ልጅ በኬንያ ፖለቲካ ኦዲንጋ አባታቸው ጃራሞጊ ኦዲንጋ የፓርቲ አልጋ ወራሽ ተደርገው ይወሰዳሉ። ጃራሞጊ ከነጻነት በኋላ የመጀመሪያ የኬንያ ምክትል ፕሬዝዳንት ነበሩ። በወቅቱ ፕሬዝዳንት ከነበሩት ጆሞ ኬንያታ ጋር ባለመግባባታቸው ከመንግስት ኃላፊነታቸው እንደ አውሮፓውያን አቆጣጠር በ1966 ለቀቁ። ጃራሞሪ ኦዲንጋ ከሶቪየት ህብረትና ከቻይና ጋር መቀራረብን መረጡ። ጃሞ ኬንያታ ደግሞ ከአሜሪካና ከሌሎች ምዕራባውያን ኃያል ሀገራት መንግስታት ከሀገራት ጋር ህብረት መፍጠርን መርጠዋል። አለመግባባቱ ተባብሶ ቀጥሎ ጃራሞጊ ኦዲንጋ ለ18 ወራት ታስረው በ1971 ተፈቱ። ኦራይላ ኦዲንጋ የፖለቲካ እስረኛ ነበሩ። በኬንያ ለረጅም ጊዜ በእስር ላይ በማሳለፍም ይታወቃሉ። ከአንድ ፓርቲ አምባገንነት አገዛዝ ጋር ባደረጉት ትግል ሁለት ጊዜ ከ1982 እስከ 1988 እና ከ1989 እስከ 1991 ታስረዋል። የታሰሩት ደግሞ የጀሞ ኬንያታ ተተኪ በሆኑት ዳንኤል አራምፖይ ዘመን ነው። በ1982 መፈንቅለ መንግስት ለማድረግ ሞክለዋል በሚል ነው የተዳረጉት አጋጣሚው ወደ አገር አቀፍ መድረኮችም ያሻገራቸው ሆኗል። ስመጥሩ የቅስቀሳና የስትራቴጂ መሪ ከስርዓት በኋላ በኬንያ የመድበለ ፓርቲ ዲሞክራሲ ተጀመረ። ኦዲንጋ ዋናውን ወንበር ለመያዝ በተደጋጋሚ ያደረጉት ሙከራ ፍሬ አላፈራም። በርካታ ጊዜያትም ምርጫው ተጭበርብሯል ብለዋል። ፕሬዚዳንት የነበሩት ሞዋይ ኪባኪ በ2007 ምርጫው አጭበርብረዋል በማለታቸው ኬንያውያን ወደ ከፍተኛ ቀውስ ያመሩበት ነበር። ከምርጫው በኋላ በተነሳ ብጥብጥ 1200 ሰዎች ተገድለዋል። ከ500 ሺ በላይ ደግሞ የሚሆኑ ከቤታቸው ተፈናቅለዋል። የቀድሞ የተባበሩት መንግስታት ዋና ጸሐፊ ኮፊ አናን የተመራ ቡድን ባደረገው ጥረት የጥምር መንግስት ተቋቋመ። ኦዲንጋም የጠቅላይ ሚኒስትርነት ቦታውን ይዘው ነበር። ከኪባኪ ጋር የነበራቸውን ግንኙነት የበላይነት ጦርነት ሲሉ ገልጿል። ኦዲንጋ በ2017 ዓ ም ምርጫውን በኬንያታ ተሸንፈዋል። የምርጫውን ሽንፈት በጠቅላይ ፍርድ ቤት ድል ቀልብሰውታል። ፍርድ ቤቱ በሰፊው ባወራውና ህግ ጥሰት ምክንያት የምርጫውን ውጤት ውድቅ አድርጎታል። ፍርድ ቤቱ በሰፊው ባብራራው የህግ ጥሰት ምክንያት የምርጫውን ውጤት ውድቅ አድርጎታል። ምርጫው ሲደገምም ኦዲንጋ ራሳቸውን አገለሉ። ፍትሃዊ የውድድር ሜዳ መፍጠር አለመቻሉን ጠቅሰው ነው ራሳቸውን ያገለሉ። ይህም ኬንያታ በድጋሚ እንዲመረጡ መንገዱን ከፈተ። ስመጥር የቅስቀሳና የስትራቴጂ መሪ መሆናቸው የሚነገርላቸው ኦዲንጋ በዋና ከተማዋ ናይሮቢ በተካሄደ ታላቅ የድጋፍ ሰልፍ ላይ ራሳቸውን የህዝቡ ፕሬዝዳንት ብለው አወጁ። በኬንያታ ዳግም መመረጥ ንዴታቸውን ለማሳየት በኬንያታ ቤተሰብ ባለቤትነት ከተያያዙ በርካታ የንግድ ድርጅቶች እንዳይጠቀሙ ያቀረቡትን ጥሪ ደጋፊዎቻቸው ተቀብለዋል። ይህም የፖለቲካና የምጣኔ ሀብት ቅሬታቸውን ለማሳየት ካደረጉት በርካታ ተቃውሞዎች አንዱ ነበር። ከተቃዋሚዎቻቸው ጥቂቶቹ ወደ ህውከት ተቀይረው የሰው ህይወት ጠፍቷል። ከፍተኛ የምጣኔ ሀብቱ ውድቀትም አስከትለዋል። በ2018 በኦዲንጋና በኬንያታ መካከል እርቅ ወረደ። ከዚያ ወዲህ ህዝቡ በኑሮ ውድነት የተነሳ ከፍተኛ ቁጣ ቢያነሳም ኬንያ ትልቅ ተቃውሞ አላስተናገደችም። ሁለቱ ፖለቲከኞች የጠቅላይ ሚኒስቴርነት ቦታውን መመለስን ጨምሮ ህገ መንግስቱ ላይ ሰፊ ለውጦች ለማድረግ ቢውልዲንግ ብሪጅ ኢኒቬቲቭ የተባለ ለውጥ ሀሳብ ይዘውም ቀርቦ ነበር። በሁለቱ መንግስታት መካከል ያለውን ፉክክር ለማቆምም ኦዲንጋን ለፕሬዝዳንትነት መደገፍ፣ ኬንያታ ደግሞ የጠቅላይ ሚኒስቴርነት ቦታውን ለመያዝ ያሰቡበት እቅድ ነው የሚል ሰፊ ግምትም ነበር። እቅዳቸው ግን ከግብ ሳይደርስ ቀረ። ፕሬዝዳንቱ ለውጡን ያካሄዱበት መንገድ ሕገወጥ ወጥ ነው በሚል ከፍተኛው ፍርድ ቤት ውድቅ አደረገው። ኦዲንጋ ከማማ አይዳ ጋር ትዳር መስርተው አራት ልጆችን አፍርተዋል። በሕይወት የሌለውን ፊደልን ጨምሮ፣ ሮዝሜሪ ጁኒየር እና ዊኒ የሚባሉ ልጆች። ፊደል ስሙን ያገኘው ከኩባው መሪ ፊደል ካስትሮ ነበር። ኦዲንጋ ስሙን የመረጡት ልጃቸው በቀዝቃዛው ጦርነት ወቅት በመወለዱ እንደሆነና በቪየትናም ጦርነት ወቅት ካስትሮ አሜሪካን በመቃወማቸው ነው ብለው ነበር። ኦዲንጋ የበኩር ልጃቸውን ተተኪ አድርገው ሲያዘጋጁ ቢቆዩም ፊደል በ2015 ዓ ም በ41 ዓመቱ ከዚህ ዓለም በሞት ተለይተዋል እን የአውሮፓያን አቆጣጠር በ2017 ሴት ልጃቸው ሮዝሜሪ በአፍሪካ ትልቁ እንደሆነ የሚነገርለትን የድሆሽ መንደር ኬቢራን በመወከል ለሕዝብ እንደራሴ ለመወዳደር ፍላጎትን ማሳይታ ነበር። አባቷ አካባቢውን ለ20 ዓመታት በሕዝብ እንደራሴነት ወክለዋል። ልጃቸው በጤና ምክንያት ራሷን ከውድድሩ አግልላለች። ኦዲንጋ በኬንያ መስፈርት ከበርት የሚባሉ ናቸው። የጋስሪንደር አምራች ኢስት አፍሪካ ስፔክተር እና መቀመጫውን ኪሱሙ ያደረገው ሞላሰስ ፕላንት በኩል ኢታኖል ዘርፍ ላይ መዋለ ንዋያቸውን አፍስሰዋል። የዘር አረጋቸው በኬንያ በትልቅነቱ አራተኛ ከሆነው